ከአክሱም ጽዮን ከተድባበ ጽዮን ከመርጡለ ማርያም ከጣና ቂርቆስ ታሪክ ጋራ የሚዋሃድ የሚዛመድ የ የሶስት ሺህ ዓመት ታሪክ በመሆኑ እዚህ ታላቅና ጥንታዊ ቦታ በመምጣቴ እና ደግሞ የቤተ ክርስቲያኑ አባቶች የሀገር ሽማግሌዎች በክብር ስለተቀበሉን እግዚአብሔር ያክብርልን የሚ ቤታችን በረከቱ አይደርብን እላለን ሲሞን ከየው ጌ እሷ ፈቃድ ሲሆን ነው እዚህ ቦታ እንረግጡት በረከት የሚያገኙት፣ እሷ ስትፈቅድ ነው። ሁሉ ይመኛል፣ ሁሉም አይደርስም። እሷ ፈቅዳ እስን አምጥታለች እና ለእግዚአብሔር ክልምስጋና ይባ እናንተ የሚጠብቃቸው እሷ በረከት አይለያቸውም። እቺ ቦታ ከአምስቱ ገዳማት አንዷ ናት። ብዙ ታሪክ ያላት ጥንታዊት ናት። እሷን በማወቅ እሷን በማሰብ የእሷን ደጅ እስት እንርገጥ ብሎ

ደህና መጣችሁ። ይቺ ቦታ ትልቅ ጥንታዊ ቦታ ናት። ይቺን ቦታ የረገጡ ቅዱሳን ብዙዎች አሉ። ይህንን ታሪክ በዝርዝሩ ከነ ብራና መጻሕፍቶች ታሪክ ቦታ ላይ በኋላ እናስረዳለን እና እንኳን በሰላም መጣችሁ ወደ ታላቂቷ

ሁለት ምርሶች አሉ ከላዩ ስታዩ ስምንቱ ደርሷል። አራቱ እዚ አራቱ ማይዘኑ አልደረሰም። ይህ አሁን መወረቱ እና በአዲሱ ነው የተሰራ። ስታዩ ከላይ አሁን ሰባት ነው ማገሩ። መጀመሪያ የተጀመረው ሰባት ነው ግልጽ ከሆነ እና ወደ የደረሱት ስምንት ምርሶች ደርሷል። ስምንቱ ነገድ ናቸው። ሰባቱ ማለት ነገድና አንዱ የአዳም ነገድ ነው። እና አራቱ ያልደረሱ ደግሞ ብሉይ ኪዳን በድሮ አራቱ ማይዘናት ዓለም ናቸው እና ግን ወንጌል እንዳልመጣና ከዚህ ወደ ግን መንገድ ለማታ አድርጎ ነው የሰሩት። ጥንታዊነቱን ማጥቆ ነው የሰሩት። እና ውስጥ ትገቡ ደግሞ ዋሻ አለ፣ 7 ሜትር ጥልቀት ያለ ዋሻ አለ። እሱም ደግሞ ጥንት የሳኦል ኮል ወይም የቀዳማዊ ምኒልክ አባት ሶሎሞን የሰራው ዋሻ አድጎ መስለው የወርቱን ታሪክ የሰሩት ዋሻ አለ ውስጥ ላይ እና ተገላላ ቤተ መቅደሱ አሰራር ይሄ ቅድስ ነው። ቅድስተ ቅዱሳን ነው። ወደ ውጭ ደግሞ ቅድስት ነው። ከዛ ቀደም ማለት ነው ሶስት ነው። እንግዲህ የጥንቱን አድርጎ ነው የሰሩት ዋናው እዚህ ዲዛይን ስታዩ 72 ማሪ ማገር ይሄ ማገሩ ማለት ይሰራ እና ሶስት አን አራት ሆኖ ነው ይላል። እነዚህ አሁን እየተሰሩት ሶስት አራት ሰባቱ ምስጢራት ቤተ ክርስቲያን ክርስቲያን አራቱ ወንጌል ሶስቱ አቡነ ሆስቱስ አንዱ እግዚአብሔር ሆኖ ማገሩ የተሰራ ሙሉ በሙሉ ስለ ክርስቶስ ነው የሚሰራው እና ቤተ መቅደሱ አሰራ ወደ ውጭ ስንወጣ ከላይ ወደ እስከታች ምታዩ ታላቅ ይሄ ምንጣፍ ስታዩ ውስጡ ቀርካ ነው። ይሄ ምንጣፍ ከስሩ ያለው ቀርካ ነው። ጥንት እንግዲህ ከቀርካ ቤተ መቅደሱ ነው የተሰራው። ቤተ መቅደሱ አሁን ወደ ጽድ ነው መጣው፣ ጽድና ዝግባ ወደ የመጣው ከቅርብ ጊዜ ነው። ከቀርካ የተሰራ ለዚህ እስከንደሱ ወለሉ ከቀርካ የተሰራ ነው። ውስጡ ደግሞ አሁንም እንደ ጥንቱ ነው የተሰራው። እና ይሄ ኦሪቱንና ሀዲሱን እንዴት እንዳመሳቀሩ ውጭ ወጥተን በደንብ ማሳየት እንችላለን። ታች ስጌልታ ያላችሁ ለመንበሩ ያለች ሲሄድ ከውስጥ ያለች ከኢየሩሳሌም ታቦተ ጽዮን ሰማያዊት ጋር ሁለቱ ከሊቀ ጉባኤ ማግስ 318 ሊቃውንት እና ንጉስ ቆስጠንጢኖስ ከንግስት ጥለኝ ጋር ብዙ ሰራዊት ጋር እና አሁን እ ሦስት መቶ ሃያ ስድስት ዓመት የመጣች ከኒቅያ ከእስራኤል የመጣች ሲናት ከውስጥ ናት ያለችው። ከዚች ውስጥ አንድ ሲላ አለ እና ዋሻው ደግሞ ከዚህ ውስጥ ነው በታች ትልቅ ሰባት ሜትር ዋሻ ነው። እንግዲህ እዚህ ቦታ ታቦቱ ላይ ሶስት ታቦታት አሉ። ታቦተ ጽዮን ሰማያዊት፣ ታቦተ ጽዮን አርባ ዋህራ እና ብዙ ታቦታት፣ ብዙ ናቸው። እስከ ሀያ አራት ናቸው። ግን አብዛኞቹ የሚታወቁት ታቦተ ጽዮን ሰማያዊት፣ ታቦተ ጽዮን ማርያም ከአክሱም የመጣችው እና ከእስራኤል ደግሞ ወደ ታቦታት እና ታሪኩ ያው ብዙ ነው። ቅርሶቹንም ወደ ውጭ ያላቸው በጣም እጅግ ያስደስታል ሊቃውንቱም በያሬዳዊ ዝማሬ አብርሂ አብርሂ አብሪ አብሪ እያሉ እየዘመሩ ይገኛሉ። ዛሬ መስከረም ሀያ አንድ የብዙሀን ማርያም በዓል ነው። እኛም ደግሞ በብዙሀን ማርያም እለት ታሪኳዊቷ ብርብር ማርያም ገብተናል። እኔ ምድለኛንም ነን። ቤተ መቅደሱ ገብቼ መንበሩን እጅ መስቻለው፣ ታቦቱ ህጉን እጅ መስቻለው እና እንግዲህ አሁን ደግሞ ያሉትን ንዋያት የከበሩ ነገሮችን ደግሞ አባቶቻችን ያሳዩናል። ቆይታችን በጣም መንፈሳዊ እና በብዙ በረከት የተሞላ ነው። እንግዲህ ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይህን ታሪክ እንደሚያዩ ሙሉ እምነት አለ።